አምስት ተኩል ይችላል። ወርቁ ግን ሀሁ ተምረሃል? እስከ አንደኛ ክፍል ሁለተኛ? እስከ ስንት ተምረሃል? እኔ ትምህርት ቤት ጀም አላክን በይወጤ ላይ በስመ አብ ወንድም አልዋሽም። እንዴት አውቅ ታሪያ? እንዴት ነው የምትፈርመው? የዚህ በንትን

ለምን አስተማሪ ገርፈን ያቃል ነው አለትኩም። እንዴት አስተማሪ ገርፈን እያለ አንድ ቀን እንግዲህ ረገቼ ማለት ነው ትምህርትምን ይመተን ያለ አስተማሪ ግን አየህ፣ አደለን ላይፍ ነት ኦንሊ በትምህርት ብቻ የሚሆን አይደለም ሕይወት ብትማር ባትማር ልክ ነሽ። አሁን እኔ ከዶክተሮቹ ከጠበቃዎቹ በታች ምንም አይመስለንም። ከነሱ ጋር ኩችላሉ፣ አወራሉ፣ እንስቃለን፣ አብረን እንበላለን። እግዚአብሔር ነው የምልሽ። እኔ የስራ ሞያዬ ንግድ ነው። ታውቃላችሁ ሁላችሁ፣ ጌሾና ኮረር ማስሸት ነበር። ጋይስ የሰው ልጅ ትምህርት አይደለም የሚያስተም ትምህርት ቤት አይደለም የሚያስተምረው፣ ህይወት ነው የሚያስተምረው። የህይወት ኤክስፕሪንስ እና የህይወት ትምህርት ይበልጣል። አይደለ ወርቁ እግዚአብሔር እየተመሰገነ ከማንም አንስተኛ የማይመስለኝም። አይደለው ከነጉራይ ነው። እነዚህ ታበቃዎች ዶክተሮቹ፣ ዳንያዎቹ በአይን አይን ታያለ ምንም ልዩነት? የለ

ገንዘብ አያጭበረብሩ ነወይ? እሱን ታውቃለ፣ እሱን ታውቃለ መቁጠር። ይኸውልሽ እኔ ብዙ ጊዜ ከሀበሻዎች ጋር ስለሰራዊ እንደዚህ ዱቪዬ የሚባል አለህ፣ ማስቸባበር ግን የለም። ምን ለምሳሌ የኔ ሀገር ምን አይነት ሰባ ያለ፣ አንዳንድ ጊዜ ስትሄጂ ዱቪዬ የሚባል አለ። በስጠንና በሚመቶ ወር ስትመጣ ሀያ ስምንት የምትባል ካንዋ እንሰጣለን። እሱም አለ አሁን እኒያም በእምነት እንሰጣለና አንዳንድ ጊዜ ሌላ ቦታ ቤት ሲገዙ ድሮ አዲሶች ነበር ወይ እኒያጋ ሀበሻዎቹ መርካስክሪታ የሚባል ቦታ ነበር። የማንግስት የሚሰባሰባቸው የጊዜ መኖሪያ ማለት ነው። አሁን እዛ ሲኖሩ ገንዘብ ብዙም አይቀበሉም። በሀያ ስምንት ማንግስት ያስገባቸዋል ወደ ከዛ ከደሞዛቹ ይከፍላሉ ዱቤ ስለወሰዱ። አንዳንድ ጊዜ ወደ ሌላ ቤት መርካስ ክሪታ የሚባል መንግስት ሚሰበስ ሰባቹ ቤት ጎጆ ሲገዙ ይበጣጠናሉ እና ገንዘቡ ይካ ለምን በጊዜ ስለያለት ኩይኑ ከዛ በኋላ መቼ ነው የሚሰጡ? በአጋጣሚ የሆነ ሰርግ ላይ ሲሄድ ወይም ልክሶ ሲሄን አዛ ከተገነኘን ሄዳችሁ ይከፍላሉ። በእውነት እውነት ነው ምልሽ ከበሻ ምን ጊዜ አያስቀርም ይሰጣል። አሁንም አንዳንድ ጊዜ ሰርግ ላይ ሴት ስጨፍር ይህ ከጀርባዬ ላይ ይመጣሉ ኪሴ ላይ ያስገባሉ። እኔ ደግሞ ለእስክስታ ይመስለን ያለ እስክስታ ስለሚመጣ ሰርግ ላይ ለእሱ ይሸለሙን ያል ብዬ ከዛ በኋላ ዞር ስር እንዴት ታስታውሳል። ባለፈው አስር አመት ባለፈው አየ አመት ይሉን ያል የከራ ገንዘብ ነው

ስለምወዳችሁ በጣም ምርጥ ሰው ነው። ለዛ ነው እኮ የምናከብር። ሁሉ ነገር ይገባችኋል። እናንተም አንተም ሁሉ ነገር ይገባል። በጣም በጣም ጥሩ እኔም እግዚአብሔር ወደደ ከእናንተም ጋር በመገነኔት አገኝቶ ይሰጡን። ሁሉ ነገር ተመስገን። ከእናንተም የበለተ ማን አለኝ ማን አለኝ? ደስ ይላል። ምን አለበት ሁሉም እንደዚህ